እንዶበናት እናልጨብጥ በጣም ምርጥ ነገር ነው የሰራኸው። ምርጥ አስተማሪ አስተማሪ አስተማሪ። ልክ እንደ ባልደረቦች ነው የኮራውብህ። በየጊዜው ለምሳሌ በኦርጋናይዜሽን ለብታዩ ሰው በተቀያየር ቁጥር ትድን ይቀረጽለታል። እኔ ከዚህ በኋላ ለሁለተኛ ዙር ስትመጣ ሁለት ምናምን አይደለም፣ በደንብ የገቡ አንድ አስር ኩባንያዎች፣ አንድ አስር ወረዳዎች ምናምን ተጠብቃለሁ። ለዚህ ውድድር ጀላቸው የመጣሁት ስራ ዲጂታል ሌተሪንግ ሲስተም ነው። እንግዲህ ዲጂታል ሌተሪንግ ሲስተም ማለት በአጠቃላይ በአንድ ኦርጋናይዜሽን ስራ ውስጥ የኦርጋናይዜሽኑ ሎጎ፣ የኦርጋናይዜሽኑ ኮንታክት ኢንፎርሜሽን፣ የኦርጋናይዜሽኑ ማህተም፣ የኦርጋናይዜሽኑ ኃላፊ ፊርማ፣ የኦርጋናይዜሽኑ ኃላፊ ስምና ቲተር የሚፈልጉ እንዲሁም ተጨማሪ ሌሎችን የማይፈልጉ እነዚህን ኮምፖነንቶች ግን የሚፈልጉ በአንድ ኦርጋናይዜሽን ውስጥ ያሉ ስራዎችን ከሰው መታወቂያ አንስቶ እስከ ቃለ ጉባኤ አያያዝ ድረስ ሙሉ ኮምፖነንቱን ወደ ዲጂታል የሚቀይር ስራ ነው። ጀላሽ የመጣሁት በየጊዜው ለምሳሌ በኦርጋናይዜሽን ላይ ብታዩ ሰው በተቀያየረ ቁጥር ቲትር፣ ይቀረጽለታል። ባት ዋይ እትስ ቴክስት ነው። ታነሳዋለህ፣ ትሰጠዋለህ። ሲለቅ ይህን ስራውን ኦልሞስት ሁለት ድርጅቶች ተጠቅመውታል። ማና የጉራጌ ሳይንስ ቴክኖሎጂ ኢንፎርሜሽን መምሪያው አጠቃላይ ከወረዳ ና ከላይ ሀይራርቺን በጠበቀ መልኩ ሸጠላቸዋል። እንሸጥክላቸ በፕሮሞት እናደርግላለን ብለኛል። በተወሰነ መልኩ ነው ለሌሎች ዋጋ ወጥቶለታል። አዜ ስታርታፕ እስከመጀመር ድረስ በኔጎሽሽን ነው እየሰራሁት ያለሁት። ወልቂጤ ዩኒቨርሲቲ ዩኒቨርሲቲ በጣም ምርጥ ምርጥ ሰዎችን እየላከልን ነው። ዲር ሜምበር አብደታ የአጥንት እና ከፀጉር ፈርትላይዘር ሰርቶ ያመጣልን አነት ጎን መቀመጥ ማቆም አለብኝ። ሳቸው አደወል በጣም ምርጥ ነገር ነው። እኔ መቶ ነው የምሰጠው። ብ በጣም ምርጥ ነው። ዘጠና ሦስት አግኝተን አመልጦኝ እኔ ከዚህ በኋላ ለሁለተኛው ዙር ስትመጣ ሁለት ምናምን አይደለም፣ በደንብ የገቡ አንድ አስር ኩባንያዎች፣ አንድ አስር ወረዳዎች ምናምን እጠብቃለሁ። እዚሁ አዲስ አበባ ውስጥ ራሱ ማለት ነው። ሞክራለሁ ቺን ያው ልቀንስና ዘጠና ስምንት ሰጥ ይችላል። በነገራችን ላይ እኔ መጨረሻ የተማርኩበት ዩኒቨርሲቲ ማለት ነው። እኔ ብዙ ጊዜ እዚህ ስሆን ምንም ነገር ስፈልግ ገብቼ በቃ ስሜን አስገባለሁ ወይ አይዲ ምናምን ሰጥቼ እንፈልጋቸውን በሙሉ ደብዳቤዎች በቃ ሲሰጠኝ ምን ያህል በቃ እንደዚህ አይነት አገልግሎቶች እንደው ቢኖሩን ብዬ እንዴት እንደምመኝ አሁን። ይሄ የኦርጋናይዜሽን እንደው በእናትህ እና ልጨበጥ ምርጥ ነገር ነው የሰራው። በእውነት ምርጥ አስተማሪ አስተማሪ አስተማሪ። ምንም ከዚህ ከስራው ጋር የሚገናኝ ነገር አለ? የመደብ ግንኙነት የመደብ ግንኙነት እያደጋ ልችላላችሁ። ስንት ልስጥህ እኔ አስተማሪ እኮ ደስ ሲል ደስ ዘጠና በጣም ቆንጆ ነገር ስለሆነ ልክ እንደ ባልደረቦቼ እኔ ኮራውብህ እኔም ዛሬ ዘጠና